የኮሪደር ልማት ለቀጣይ ትውልድ የተሻለች ሀገርን ገንብቶ የመስጠት ዓላማን ያነገበ ነው። ይህም መልካም ፍሬ እያፈራ ከመሆኑም ባለፈ ለሌሎች ሀገራት ምሳሌ መሆንን ችሏል። በዚህ ስራ ከተሞች የተሟላ የመሰረተ ልማት እንዲኖራቸውም እያደረገ የሚገኝ ሲሆን ለበርካቶችም የስራ እድል መፍጠር ችሏል ሲሉ የኢፌዴሪው ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ዋና ሀሳቤው ለልጆቻችን መልካም ሀገር መልካም ከተማን ጥሎ መሄድ ነው። ልጆቻችን ሌላ ናፋቂ ሳይሆኑ በሀገራቸው የተሻለ ከባቢ ኖሯቸው እንዲኖሩ ለማስቻል ነው። የደቀቁ ሰፈሮች ሰፈር ማለት አይቻልም። የደቀቁ ለአይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። አዲስ አበባ ብቻ አይደለም። ከአዲስ አበባ ውጪ በቅርቡ ሐረር ያየሁት ጀጎል ውስጥ ያየሁት ነገር ተአምር ነው። የሐረር ሕዝብ ይሰማኛል። ሐረር የምታውቁ ሰዎች ይሰማላችሁ። በሐረር ከተማ የተሰራው ስራ በጀጎል የተሰራው ስራ ለልጆቻችን ያማረን ስፍራ ጥሎ የማለፍ መሻት ፍሬ እያፈራ መሆኑን ያመለክታል ያመለክታል። መስፋት አለበት ብዙ ጋር መድረስ ያለበት ሚኖር እቀበላለሁ፣ ግን ጅማሯችን በጣም ተስፋ ሰጪ ነው። የከተሞችን እድገት ለማፋጠንና ደረጃቸውን ለማሳደግ ከሚሰራው ስራ ጋር በተያያዘ ከነበሩበት አካባቢ ለሚነሱ ሰዎችና ደረጃውን ባልጠበቀ ቤት ውስጥ ይኖሩ የነበሩ ዜጎች የቤት ባለቤት እንዲሆኑ ተደርጓል ነው ያሉት ጠቅላይ ሚኒስትሩም በዚህም ስራ ብቻ ከዚህ ቀደም በአስራ አምስት ዓመታት ውስጥ ይገኝ ያልነበረን ስኬት ከዚህ ስራ ጋር በተያያዘ በአምስት ዓመታት ውስጥ ለማሳካት ተችለዋልም ብለዋል። ስራ ፈጥሯል። የአሴት ቫልዩ ከፍ አድርጓል የዜጎች ያላቸው ሀብት ቫልዩ ከፍ አድርጓል የኮሪደር ስራ ለአይን የሚማርክ ከተማ ፈጥሯል የትራፊክ ፍሰት አሻሽሏል ቤቶች ግንባታ በሚመለከት የንጽጽ እርዳታ እንብዛም ባያስፈልግም በኢህአደግ ዘመን ከ97 እስከ 2010 160ሺህ ገደማ ቤቶች ተገንብተዋል በአስራ ምናምን ዓመት ውስጥ ባለፉት አምስት ዓመታት መቶ ስልሳ ሰባት ሺህ ቤት ገንብተን ለጥቅም አውለናል። የአምስት ዓመት ስራችን ከአስራ አምስት ዓመት ስራ ጋር ሊጣጸር ይችላል። አሁንም ከመቶ ሺህ በላይ ቤቶች በመንግስት በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። የቤት ፍላጎታችን ሰፊ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም የተገኘው ውጤት በጣም ተስፋ የሚሰጥ ነው። እናንተም እንዳያችሁት ከነበሩበት ከባቢ ተነስተው ሌላ ቦታ የሰፈሩ ወገኖቻችን በከባቢያቸው የሌለ ቤት፣ የሌለ ትምህርት ቤት፣ የሌለ ፓርክ ተሰርቶላቸዋል። የኮሪደር ልማት ስራው ተጠናክሮ መቀጠል አለበት ያሉት የፌዴሪው ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ላይ ደግሞ ሁሉም ዜጎች ተሳታፊ መሆን እንዳለባቸው አሳስበዋል። ፓርኪንግ ብቻ ባለፉት አምስት ዓመታት አዲስ አበባ ውስጥ ከ30 ሺህ በላይ ፓርኪንግ ተገንብቷል በውስጥና በውጭ ፓርኪንግ ነበረ። እንደ ኢትዮጵያ ውስጥ ኢትዮጵያ ውስጥ እኮ ፓርኪንግ ማለት አስፋልት ማለት ነው፣ መንገዱ ማለት ነው። አሁንም በቂ አይደለም፣ ተጨማሪ ስራ ይፈልጋል። ነገር ግን እስካሁን የመጣው ውጤት ተስፋ ሰጪ ነው። በድምሩ ኮሪደር በጎንደር፣ በባህር ዳር፣ በደሴ፣ በሐረር፣ በድሬዳዋ፣ በጅጅጋ፣ በጅማ፣ በአምቦ፣ በነቀምት፣ በአርባ ምንጭ፣ በሐዋሳ፣ በሶዶ ከቦታ ቦታ ቢለያይም ተስፋ ሰጪ ጅማሮች አሉ። በእርግጥ የሐረር ከሁሉም በላይ ከሁሉም በላይ ኢምፕረስ ያደርጋል። ምክንያቱም ሐረርን የቀየረው ገንዘብ አይደለም። ከጠራኋቸው ከተሞች ሁሉ ያነሰ ገበ ያለው ሐረር ነው። ግን ፍቅር የተሞሉና አገራቸውን የሚወዱ ሰጥተው የማይጠግቡ ነዋሪዎች ያሉበት ከተማ ስለሆነ በትንሽ ብር ከሁሉም ከተማ የተሻለ ስራ ሰርተዋል። ይሄ ስራ በሁሉም ጋር እንዲለመድ ሁሉም የዚህ ስራ አካል እንዲሆን ጥሪዬን እያቀረብኩ የጀመርነው የልማት ስራ ተጠናክሮ ይቀጥላል።